ስለምትጠሉኝ የምትጠሉ ሰዎች ካላችሁ ቀንቶች ደግሞ ምን የሚያቀናና መጣ እኔ ስሜን አያንሳ ነው ያልኩትኝ። እስኪ እሱ ስሜን ስሜን አንዴችን ቦርኮ ላስወጣት። ቆይ በመዳን ያለ አንዴችን ቦርኮ ሁለተኛ እንዳመጭ እሺ። ይሄ ቀን ታልፋለች። ኳል ማታልፍ መስሎች ነው ቂጥር እስኪቀደድ የምታዋል ጋይስ። የእኔን ስም ይሄ ሰውዬ ለምንድን ነው የሚያነሳው? በውስጥ አውሬ እኔ ኮሷን ያለምናገረው ስለ ሰውዬውን አጨልለዋለሁ። እኔ አጨልለዋል እኔ ምንም ማስፈራራት ምንም አይችልም። አሜሪካን ሀገር ነው ያለሁት፣ ምንም አባቱ አያመጣም። አጨልለዋለሁ ዲኤንኤ ማታ እኮ ነግሪያት አለውኝ እኮ ቤታ፣ ከአንቺ ጋር ጌም መጫወት ይፈልጋል። ስተ አልፈልግም። ምን ጠይቅልኝ፣ ቤታን ጌም መጫወት እፈልጋለሁ ብሎ እሷን ይልካል። እኔ አልፈልግማ ጌም መጫወት አልፈልግም ማየት አልፍል። አሁን በሳምሪ ሳምሪ እሷ ናት። በእሷ የተነሳ እኔ አሁን ሳምሪ ቁጭ ብላ እየሰደበች ነው። ገብታችሁ ትች ሸርሙጣ እንትን ነው የሚገማ እያልሽ እየተሰደብኩኝ ነው። ከዛ እኔ ስናገር ቤቷ ለምን ብልጥ አትሆኝም? ቤቷ ለምን አታልፊም? አይንሽ ይበልጠጥ፣ የግማታም ልጅ ቤቷ ብልጥ ለምን አትሆኝም? አይንሽ ይበልጠጥ። እሺ ማንም ሰው ሲናገረኝ ዝም አልልም እንዴ? ላይክ ትናንትና ማታ ገብቶ ትናንትና ማታ ገብቶ አንድ አይታችሁታላ እቴቴ ቤት ገብቶ ቴቴ ያላችሁ ቤታናት፣ በመሀላችን እንደው እግዚአብሔር ያሳያችሁ። ይህንን ማላቀውን ሰው እኔ በሷንቆ ነው ማቀው። ራሱ ቤታናት ያጣላችን በመሀላችን ገብታ ምናም ብሎ ቴቴ ጋራው ኬ ለብዬ ለእሷ ነገርኳት። ዲቦራ፣ ይህ ሰውዬ ባንቺ ነው የመጣው፣ ንገሪው። እኔ ጋር እንዲደርስ አልፈልግም። በቃ እኔ ስሙን አልጠራም አላነሳም። እኔ ጋር አይድረስ። ይህንንም የማደርገው ስሙን አልጠራውም አላነሳውም፣ ለአንቺ ነው ዲቦራ አንቺ ጓደኛዬ ስለሆንሽ እንዳይደብርሽ እንዳትጨናነቂ ስሙን ማንሳት አልፈልግም፣ የኔን ስም አያንሳ ንገሪው አልኳት። እሺ አለችኝ። ዛሬ ደግሞ መጣችና ቤታ ዳይቦ የሆነ ነገር ጠይቆኛል። ምን ከቤታ ጋር ጌም ልጫወት እፈልጋለሁ፣ የቀጠሮ ጌም። ሰውየው እኔ ነኝ አይደለ? ከቤት ዲቦራ ጋር መሀላቸው የገባሁት አይደል? ይኸው ተታረቀ ዲቦራ ነው አይደለ? ፍላጎቱ ከተታረቀ በኋላ ለምንድን ነው አሁን እስቲል ስለኔ የሚያስበው? በሷ የተነሳ እንጂ አሁን ይህን ሰው እያላቀፉ የመሳ አይደል ማን አይደል ነገር ይገንብሻል። ገርሞኝ ነው እኮ እግዚአብሔርን ጋይስ እንዲህ አሁን ያቸውን ሳምሪ የምትባለው ከእሷ ጋር የተጣላችሁ ልጅ ልጅ አለሽ የለሽም ለምን ካልሽ በሚል ይሰደበቻል። ነገሩን አዙራ ወደ እኔ አዙራ፣ ቤታ ኦሮሞ ሰድባለ ብለው ቁጭ ብለው ሁለት ሰዓት ሙሉ ያወራሉ። እኔ በሰው ነው በቃ የምወገረው እና ደግሞ ዲቦራ ይላችሁ አሁን እኔ እየተጠቃ ያለሁበትን መንገድ ልንገራችሁ ዲቦራ ምናልባት እኔ ትናንትና ማታ አስረድቻታለሁ ነግሬያታለሁ ላይቭ ላይ እሷ የምትሆነው ነገር እኔ አሁን እየተጠቃ ያለሁበት ምንድነው ላይቭ ላይ እሷ ሆና ምናምን ስትል እኔም እኮ ብል አስቡትኝ ማለት እኳ አያቅተኝም ግን እሷ እንደዛ ስትል ብሎ ከአድርጌ ብገላገልስ እሷ እንደዛ ስትል እኔ አሁን ምን እየተባለ ነው የመጣው። ጦ እየሰለቻት አሁን ምን አለ መሰላችሁ? ቴቴ ማለት ነው። ትናንትና የክፋታቸውን ጥግ ነው የምነግራችሁ። ዲቦራ ብትርቃት ቤታን ጌሙ ያልቃል አለ። ቤታ ዲቦራ ብትርቃት አለ ጌሙ ያልቃል፣ እትስ ኦቨር ምናምን ነገር ጌም ኦቨር ነው የሚሆነው። በመጀመሪያ ደረጃ ነገር ዲቦራ ህቴናት ወዳታለሁ፣ አከብራታለሁ ግን ደግሞ የሆነ ነገር በማሃላችን ተፈጥሮ ባንስማማ ዲቦራ ብትሄድ፣ ብዙ ደግሞ የማውቃቸው ሰዎች አሉ። ልክ ከዚህ ቀደም እንዲሄዱትኝ ሰው ይመጣል፣ ሰው ይሄዳል። አስረግጬ የምነግርህ እኔ ብቻዬን አልቀርም። በአንተ አስተሳሰብ ትናንትና የሄድክበት የክፋት ርቀት ዲቦራውን ከስሯ ስኖ መዓት ሰው ነው ከስር ያለው። አንተ የማይገቡ ራሱ ሰዎች በቴሌግራም በምን በጣም ስለእኔ ብዙ የሚጨነቁ የሚወዱኝ ሰዎች አሉ። ድንገርክ ዲቦራ ጥሩ ሰው ስለሆነች ነው አብሬያት የምቀመጠው፣ እንጂ እኔ ሰው አልፈልግም፣ ሰው አያስፈልገኝም። ከማንም ጋር እየዘለልኩን ጓደኛ ማልሆነው ምቀኛ፣ አውሬ፣ ቅናተኛ በማይረባ ቪው የምትቀኑ ደንቆሮች ስለሆናችሁ ከሰው ጋር እኔ ከማንም ጋር ልንትልል አልፈልግም። ቀንዴ ልቦልከው ወይ የሚዩት አረጋችሁት ሳልቦልከው ፒን አታደርጉት፣ እሺ? ፕሊዝ። ሳልቦልከው አስመለጣችሁኝ። ደግሞ መጽሐፍ አይቀርም። እቴቴ ዮኒ ቪው ተማ ማታ አይታችሁታል። አረ ብቻ እኔ ብቻዋን ነው የምቀረው። ያስቀኛል። ቲክቶክ ላይ ህዝብ ተከቦ ብቻዋን ነው ገዝት እኮ ማአት ሰው ልጓል አስገብቼ እያወራው ሰው እኮ መግባባት መግባባትን ይቀላል። ሰው ተግባብቶ ጓደኛ መሆን እና መለጠፍ ቀላል ለእኔ ለቤት ታይከብደኝም እንኳን ለእኔ ለቤታ ከሰው ጋር መግባባብ ለሚችሉ አይደለም፣ ለእናንተ አይነት አውሬዎቹ፣ ክፉዎቹ ሰዎች እንኳን ቀሏቸዋል ሰው ሄዶ ለመለጠፍ እና ብዙዎቻችሁ ደግሞ እኔ የምትወዱኝ ሰዎች እያገናዘባችሁ እዩ። ጠዋትና ማታ እየተነሱ እየተሳደቡ እስኪ ቁጭ ብላችሁ አስቡትኝ። ይሄ ሰውዬ ችግሩ ከዲቦራ ከሆነ ከተታረቀ ለምንድን ነው የኔን ስም በጥሩም በመጥፎም ባልሆነ በሆነውም ከማታ ጀምሮ የሚያነሳው? ችግሩ እኔ ጋ ነው ማለት ነው። ክፍሌ ሰው ዝም ብሎ በሰው አይጣላም። ባይዘዌ እነሱ ስላሉ እኔ ዲቦራን አልጣላትም። ማታ ብዙ ረጅም ሰዓት ነው ያወራንበት። ሁለት ሰዓት ሙሉ ያወራንበት ሁለት ሰዓት ሙሉ አውርተንበታል። ሰው ስላለን አይደለም የምንጣላው፣ ሰው ስላለን አይደለም የምንዋደደው። ሰው አይደለም ጓደኛ ያደረገን፣ ሰው አይደለም አብሮ እንትን ያለን፣ በራሳችን ጭቅላሃችን የምንመራው አለቅ ለምን ያየት ተልእኮ አቃለሁ ከዲቦራ ጋር በእነሱ ያልተረዱትን ነገር ልንገራችሁ። የሚሄዱበትን ርቀት አቃለሁ። ፊንገርም መታ በውስጥ ተታረቂ ከእንትና ጋር ከወርደሯ ጋር ተታረቂ ተስማሙ፣ በመሀላችሁ ሰው አለ ምናምን ምናምን ብላ በውስጥ ያወራቻትም አቃለሁ። ቤታን የእነሱ አስተሳሰብ ነግራችሁ። አሁን ቤታዩ ከሰው ሁሉ ትባላለች፣ ከሰው ሁሉ ጋር ትጣላለች። የማንን ጓደኛ ራቃት ለማስባል የሚሄዱበት ርቀት ነው። ቢባልም ምንም ችግር የለው እኔ ምንም አይመስለኝም። ለምን አምናለሁ፣ ሰው ብሄድ ሰው እንደሚመጣ ስለማምን ምንም ችግር የለብኝ። እኔ ብቻ ክፉ አልስራ፣ እኔ ብቻ ተንኮል አልስራ፣ እኔ ብቻ ምቀኝ አሉ፣ እኔ ብቻ አልቅና። ከዛ በተረፈ ግን የምሄድ ሰው ካለ መንገዱ ክፍት ነው፣ የሚመጣ ሰው ካለ ተቀባይ ነኝ። ቲክቶክ ላይ ከእናንተ በላይ ይታወቃለሁ። ስለዛ በደንብ ሰው የሞላበት ቦታ ነው። እንዲያውም ሰው ባይኖርም፣ ለእኔ እንዲያውም ጥሩነቱ፣ ለእኔ ጥሩነቱ እንዲያውም የሚጠቅመኝ ሰው ባይኖር ነው ግን ብዬ ጌሜን ተጫዎቼ ቀልድ አውርቼ ቦታ ይሻለኛል፣ አሉ ባልታማ አይመጣብኝ፣ በሰውም አልጣላ ነገር አይመጣብኝ። ራሴን ችዬ ተጫዎቼ ስቄ ጌምም ከሆነ ጌሜን ተቀጣቀጬ ላጥ ብዬ ወጥቼ ቀል ብስቅበት ያዋጣኛል። ማናቸው ደግሞ እነዚህ? ያዋጣኛል። ገባችሁ? እኔ አልጎዳበት እጠቀምበታለሁ። እኔ እንዳሁም የምጎዳው ከሰው ጋር በመሆኑ እየተጎዳ ያለሁት መጠቀሚያ እየሆንኩኝ ያለሁትኝ ከሰው ጋር ስለሆንኩኝ

ስሙኝ ለማንኛውም ለማንኛውም ይህንን ነገር ይህንን ነገር እንዝጋው። እኔ ግን ይሄ ሰውዬ በእናንተ ፊት ነው የምነግራችሁ። ይሄ ሰውዬ ስሙን አልጠራም። ተመልከቱ አሁን ነገረኛ ነው የሚባለው። ይህን ሰውዬ ስሙን አልጠራም። ታዘቡ ብቻ እናንተ ስሙን አልጠራም። ስሙ ራሱ ራሱ ቢጠራም ባይጠራ ራሱ የዚህ ሰውዬ ራሱ ስም ማንሳት አልፈልግም። ነገ እናንተ ብቻ ታዘቡ ታዘቡ ብቻ ነገ እናንተ ብቻ ታዘቡ፣ ታዘቡልኝ። ጨርሻለሁ። ጉድ እኮ ነው እንደው አባቴ ወይ ኧረ ቲክቶክን ሰላም አድርግልን። እኔ እኮ እኔ እኮ አባቴ ወይ ኧረ እንደው አምላኬ ወይ እኔ እኮ አንዳንዴ ቁጭ የሳስቡ ምን ቀን ነው? ምን ቀን ነው? ምን ቀን ነው? ምን ቀን ነው ለእኔ ቪው የሰጣይ? ምን ቀን ነው ለእኔ ተከታይ? ምን ቀን ነው እይታ ውስጥ ያስገባኝ? አባቴ ወይ፣ በዚህ ተንጨርጭረው ሊሞቱ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ እኔ በስመ አብ። ስንት መንፈሳዊ የሚያስቀና ቅናት አለ። በእይታ ሰው ሰውን ወደደ ብሎ ይሄ ሁሉ ቅናት፣ ይሄ ሁሉ ምቀኝነት። የውላ ጋይስ ይገር ማለት ሰው እንዴት የራሱ ታለንት የለው። ቀልድ መሰላችሁ? ስምንት ሰዓት ሙሉ የሰው ልጅ ጋር ከኮመንት እየተዳረቁ ጌስት ሲመጣ አንዱን እያስገቡ እየተዳረቁ ጌም ሲመጣ እየተጨቃጨቁ ስምንት ሰዓት ሙሉ ላይቭ ስትሪም ማድረግ ቀላል መስሏቸዋል። ዘጠኝ ሰዓት ሙሉ ከሰው ጋር ብቃት ይጠይቃል፣ ችሎታ ይጠይቃል። ስምንት ሰዓት ሙሉ እዚህ ጋር ስቀመጥ? አምስት ሺህም ሰው ይሁን አንድ ሺህም ሰው ይዞ መያዝ ማውራት ብቃት ይጠይቃል። ታዲያ ሰው እኮ ይሰለችዋል። ጌምም ተጫውታችሁ ሸቅላችሁም ፍዝዝ ሳርጋችሁ ይሄን ማህበረሰብ ፍዝዝ ሳርጋችሁ ስታስቀምጡት ይሰለችዋል። ስንት ስትረስ ያለበት አለ። እስኪ በእናት እጅ እናውጣ። ዝርክርክ ንፍጣ ገረድ ይሄ ህዝብ ልንገራችሁ። ከዚህ ህዝብ ጋር ለሌላ ጊዜያችሁ ቪው ነው አይደለም የምትፈልጉትኝ? ቪው ነው አያሳበዳችሁ። ለሌላ ጊዜያችሁ ልንገራችሁ፣ ጌም ስትጫወቱ ስልካችሁን እንደዚህ ይዛችሁ ጌም ስትጫወቱ ስልካችሁን ሀያ አራት ሰዓት፣ ሰው ይሰለችዋል፣ ሰው ያስጠላዋል። ስትረስ ያለበት ሰው አለ ትዳሩ የተበጠበጠበት ሰው አለ። በስራ ያልተመቸው ሰው አለ። ደስተኛ ማይን ሰው አለ። ፖለቲካ የሰለቸው ሃይማኖት ጭቅጭቅ ሰው ለሚመጣው እናንተ ጋር እኛም ልንደበርባቸው እነሱም ሊደበሩብን ነው። ልንዝናና ነው የምንመጣው ልንጉላላ አይደለም። ያንችን ስልክ እንደዚህ ቁጭ ብለሽ እየጠቀጠቅሽ አስር ሺህ ሰው ካላየኝ አይሆንም አ ጊፍታቸውንም ተበልተው ገንዘብም ሰጥተው ታብታብም አድርገው ያንችን ስልክ ደግሞ ስትጠቀጥቂ ቁጭ ብለው ሊያዩ ነው። ማዝናናት ልመዱ። አዝናኑ፣ አጫውቱ፣ ሳቁ። እንዲህ በቅቅር ዝዝዝዝ በሽተኛ ቱኑ አጫውቱ። በቃ በአቅማችሁ በምትችሉት አቅማችሁ ሳቁ፣ ተጫውቱ። ሰው ሲመጣ ምናምን ወከባ ፈጣፈጣም። ስምንት ሰዓት ቀልድ አይደለም። ስምንት ሰዓት ቀልድ አይደለም። ጋይ የሰው ልጅ አንድ ወንበር ላይ ስምንት ሰዓት ሙሉ ተቀምጦ ሶስት ሺህ ሰው ይዞ ያለማቋረጥ ማዝናናት ይሄ ችሎታ ይጠይቃል። ይሄ መታደለው። አትታገሉትም። ትታደሉታ ታድጊዋለሁ። በቃ አመናችሁ፣ ጭንቅላታችሁን ተቀበሉት። ጊዜ እስኪያልፍብኝ ጊዜ ያልፍብሻል፣ ምጡ። ጊዜ እስኪያልፍብኝ ችግር የለውም ይለፍ ደግሞ። ሶሻል ሚዲያ ላይ ቀላለሁ። ጊዜ የሚያልፍ ነገር የለም። የሆነ ነገር ሲመጣ እንደው እኔ ሰው እይታ እንኳን ባጣ፣ አጀንዳም ጥቼ ድጋሚ ማንጫጫ ትችላለሁ። ምንም አይከብድም፣ ግን ችሎታ ይጠይቃል። ላይክ ችሎታ እስቲ እግዚአብሔር እንገይስ ማነው የሚያዝናናችሁ? እነዚያውን ሊበሉኝ የደረሱ ሰዎች አንድ ገበታ ላይ ብንቀርብ አንድ ገበታ ላይ ብንቀርብ እኮ ማርያምን ሰው ዞሩ ብሎ አያቸውም። የሚያዝናናችሁ ማን ነው ቢባል ቤታ ና ቢገዝ ስለሚባይተነኩሱኝ ደግሞ አስቡትኝ እንዴት እንደምጫወት መተው አሉባልታ ይነግሩኛል፣ የተነኩሱኛል ምናምን። ያ ነው እኔ ትንሽ ችግሬ አውቀዋለሁ፣ ባህሬን እኮ አውቀዋለሁ፣ ችግሬን አውቀዋለሁ ኮመንታንባለው ምናምን ነገር ያችን አችግሬ። ያ ደግሞ ጥሩ ነው ስፓይሲ ነገር ና ሳቁ ላይ ምናምን ደግሞ ያስፈልጋል። ትክክለኛ ማንነቴን ማየት አለባችሁ። ሁሌ እያስመሰልኩኝ ይሄ ማስመሰል የትም አያደርሰኝም። ሰዎች የሚፈልጉትኝ ሁል ጊዜ በቃ በቃ ማስመሰል። አሁን ዲቦራ ቅድም እንደዛስ ወይ ዳይቦ እንደዛ ታዩ። ይሄ ማለት የሚያቀጠኝ ይመስላችኋል? ሁልጊዜ ቤታ ቤ ስማርት ምናምን ነገር በቃ። አንቺ እኮ ብልጣ ትንሽ ነው የሚጎልሽ። ማላቅ ማርያምን የማደርገውን ጠንቅቄ አውቃለሁ። ደደብ አይደለሁ። ጠንቅቄ በደንብ ነው የማውቃት። አሁን ቅድም እንዲቦራ ወይ ዲቦራ እየ ቅድም እኮ ኮመንት ላይ እኮ መጥተው ዳይበኩ እንደዚህ ያለሽ አሉኝ። ይህን የበቁም ነገር ማልቆጥረው ምናምን ምንም ችግር የለው። ከዛ በውስጥ በቃ ዲቦራ በቃ ይህን ሰው እኔ ለአንቺ ስለው በአንቺ ምክንያት ነው የተሰደብከ ያለት። ይህን ሰው እያስቆሚልኝ ማለት እኮ እችላለሁ። አይከብድም። ማርያምን አይከብድም። ያችን ያቃተኝ ይመስላችኋል? ጠንቅቄ አውቃለሁ። ብዙዎቻችሁ ቤታዬ እቺናት እኮ የጎደለችሽ እያሰጣች ያለው አውቃለሁ። ደደብ አይደለው፣ በደንብ ማረጋትን ካስከበ ግን ማስመሰል አልፈልግም። እቺናት ቤታ በቃ ስናደድ ፊት ለፊት ስስቅ ፊት ለፊት ስደሰት ፊት ለፊት ስሰጥ ፊት ለፊት ላይ እንደዚህ ማስመሰል አልችልበትም። ለምንድ ነው ልትረዱት አልቻላችሁት? እንዲ ሳላቅ መሰላችሁ ቀርቶ ይመሰል። አሁን ፊንገርን ይዋት ደስተኛ ሆነ ይመስላችኋል? ማርያምን አይደለችም። እንዳትሞት እንዳትድን አድርጌ ነው ወገባ ገደዋን ያልኳት ግን ቲንኪሪ ማር ግን ስትመጣ ይታቸዋታል። ምንም እንዳልተፈጠረ ማሽላ እያረራሉ። ኖ እኔ ባርም ፊትለፊት ከዛ ረሰዋል ነገር ስበላሉን እነሱ ግን ፊትለፊት ያስመስሉና በውስጣቸው ነገር ሲበሉ ያመሻሉ። እንዲያርቀኝ እንዲ በላኝ ሲበሉ ያድራሉ። ነገር ይበላቸው የሆን አንድ ጓደኛ ለኝ ማለት ነው። አሁን ተጣልተናል። አሁን ተጣልተናል እንገራችሁ። ሁሌ ጥላችን በምንድን ነው? አሁን አናውራ ምናም ተጣልተናል። በቃኝ በቃኝ ብያለሁ። በቃኝ ለምን መሰላችሁ? ይህን ተዋቸው፣ ከነዚህ ከቲክቶክ ነዋሪዎች፣ ግን ለምን በቃኝ እንዳልኩ የመጨረሻ እንዴ ሰዎች የእናንተ ይላችሁ እስኪ እኔ ስህተተኛ ከሆንኩ ተሳስተሻል በሉኝ። አንድ ሰው ችግሩን የልጁን ነው የምነግራችሁ፣ ጓደኛዬ ማለት ችግሩን እየነገርኩትኝ ማለት አንቺ በቃ ባህሪሽ ኃይለኛ ነው ኃይለኛ ነሽ አልሸነፍ ባይነሽ ግትር ነሽ ምናምን ይለኛል ኦኬ አንተ ደግሞ ይሄ ባህሪ አለ ብለው አሉ እኔ ምንም የለብኝ አንቺ ነሽ ነገር የምታመጭብኝ ምንም የለብኝ ሰው ላይ እነዛ ሰዎች ትክክላቸው እኔ ስህተተኛ ነኝ እግዚአብሔር ያሳያችሁ ማለት ነው ረገጣ ጀምር እሱ እኮ ያዋጣኛል መሰለኝ እስኪ እስኪ ተመልከቱ ጋይስ ማን ነው ስህተተኛ እስኪ አሁን እርግፍ አድርጌ በቃ አንዳንዶች ሰዎች ማለት ነው ስትወዳቸው ስታከብሯቸው ቦታ ስትሰጧቸው ስትፈልጓቸው አይፈልጉም። የሰው ልጅ እኔ አሁን የተረዳሁትኝ በጣም አትፈልጉም። ቆይ አንዴ እሳቷን ብሎ ከላርጋታ እንዳት መጭሽ። ሁለተኛ እዚህ ቤት መድሃኒዓለም በቤትሽ እሳት ይልቀቀብሽ። ወንድም ኮ ሰውን የሰውን ልጅ የሰውን ልጅ አያለው እኮ እኔ እንትንም ብልም በወዲያው ነው ምቦልካቸው እኔ የላችሁ የተቸገርኩት ምን መሰላችሁ? ሁለት ነገር በጣም እንደተቸገርኩ አውቃለሁ። ፊት ለፊት የምናገረው ነገር እና ሰውን በጣም ሞዴሌ ነው የተቸገርኩበት። የእኔ ባህሪ ሰው ሰወድ አይን የለኝም፣ ማርያምን ነው የምላችሁ፣ አይን የለኝም። ያ ሰው እያጠቃኝ እንደሆነ ይ ሸራብ ባይዛዊ ብሎክ አረጋለሁ። ስለ እየቀለድኩ ነው የሚመስላቸው፣ የእውነቴ ነቦል ሳምሪ ፈልጎ ነው መሰለኝ ኤኒዌይስ የሰው ልጅ በጣም አትፈልጉትኝ፣ በጣም የሰው ልጅን አትፈልጉት፣ በጣም አትውደዱትኝ። በመጠን አድርጉት፣ ላይክ በመጠን አድርጉትኝ። ሰውን በጣም መውደድ ትናቁበታላችሁ አላችሁ። ያየሁትን ነው እኔ የምነግራቸው። ከቲክቶክ ሰው ጋር አታገናዝቡ። ሰውን በጣም መውደድ ላይክ ትናቁበታላችሁ፣ ትናቃላችሁ። አሁን ያየሁት ላይክ ትናቁበታላችሁ። እኔ አሁን ያየሁት የወንድ ጓደኛ ያልኳችሁ ተንቄበታለሁ ብዬ ነው ማስበው። ምክንያቱም በጣም እንደ መውደድ ሰውን መውደድ ሰውን በቃ እንዴት ብዬ ንገራችሁ እንዴት እንደማስረዳችሁ ላይክ፣ ለሰው ልጅ በቃ መደወል ሰላም ነው ወይም መጨነቅ፣ ማውራት፣ ቴክስት ማድረግ፣ ያን ሰው በቃ የጓደኝነታችሁን ፍቅር ጥግ ማሳየት ትክክል አግባብ አይደለም። ይንቃችኋል ያ ሰው የትም አትወጣም፣ ተመልሳ ትመጣለኝ፣ ዞራ ዞራ ትና ጉፍ ሰለቸኝ፣ ሁሉ ትባሉበት አላችሁ። እናቴን ንሳኝ፣ ሰለቸኝ፣ አስጠላችሁኝ፣ አጨናነቅሽኝ ትባሉበት። እኔ እንደዛ ነው የተባልኩበት። ግባችሁ በጣም መውደዴ እና በጣም ላይክ መፈለጊ ነው ይሄ ደረጃ። ሰውን በጣም አትውደዱ። እኔ አሁን ላይክ ሰው የተባለ እንደ አውሬ ነው የሚታየኝ። እግዚአብሔርን ምላችሁ ሰውራ እናደዳሉ እንደ ዋሬ ነው። አሁን እኔ ምንም አይመስለኝ፣ ሰው መጣ ቀረ ሄደ ምንም አይመስለኝ። ላይክ ሰውን አትውደዱ። በጣም እንደዚህ ችካት በሉ ሲደው እነሱ ስትታመሙ ሲጠይቋችሁ እናንተም ጠይቋቸው። ያ ማለት ከሰው ሁሌ አትጠብቁ ማለት አይደለም። ሰዎች ሲፈልጓችሁ ፈልጓችሁ ፈልጓቸው ሰዎች ሲመጡ እንደዛ አይደለም። ምላችሁ ግን በአግባብ ይሁን ሰውን ስትወዱ በአግባብ ለሰው ስትቆሙ በአግባብ ሰውን ስታከብሩ አግባብ። አሁ ሰውዬ የላከ ኳ ጨበሰኝ እንድንትን ቆየ የላከ ጨበሰኝ አንድ ኦፍ ላርገው ገስቴን እኔ ጋይስ ከደረሰብኝ ነገር ነው ምነግራችሁ። ይህ ቲክቶክ ተውት፣ ቲክቶክ ተውትኝ፣ ቲክቶክ ርስ ስታርጋችሁ ተውትኝ። አስመሳይ መሆን ይጠቅማል ይጠቅማል። እኔ አስመሳይ መሆን እንደሚጠቅም አቃለሁ። ትጠቀሙበታላችሁ እንጂ አትጎዱበትም። ሲያማችሁ እኔ አሁን አንድ ሰው ሲያመኝ እኔ የኔ ነገር እኮ እግዚአብሔር አንዳንዴ ምን አይነት ፍጡር ምን ከምን ጭቃ ነው እግዚአብሔር አብክቶ የፈጠረኝ ነው ምለው፣ ታምሜ ወይ ደግሞ የሆነ ነገር ሆኜ ጣፍቼ ማይጠይቀኝን ሰው ደውያ ኔ ጓደኛ የምላችሁ ነው አመመ፣ ተሻለ፣ እንዴት ሆንክ፣ ምናምን ወይ ደግሞ ደውል አለ ወይ አብረን በቃ፣ ረጅም በጣም እነዛን ሰዎች ስትፈልጓቸው ምን ደረጃ ላይ ደረሱ? ምን ደረጃ ው ተጨናነቁ፣ አጨናነቅሽኝ ደረጃ ላይ ደርሳሉ። ለምን እናንተ መውደዳችሁን ቦታ ስሰጧቸው ማለት ነው ገብቷቸው፣ አለማሮች የሌላቸው የፈለጋችሁትኝ፣ በቃ በጣም ስትወዷቸው፣ በጣም ቦታ ስታሳዩቸው፣ አጨናነቅሽኝ እንደዚህ የሚሏችሁ ሰዎች አሉ። ማምላክን አጨናነቅሽኝ፣ በቃ እየተጨነኩኝ ነው፣ ከበደኝ፣ ባህሪሽ ሁሉ የሚሉ ሰዎች ያጋጥሟቸዋል። እና እዛ ደረጃ ኔ ያንን ከምንድን ነው ራሳችሁን ነው የምታስንቁትኝ፣ ሞደዳችሁን ማሳየታችሁ ነው። ግን በኩርት ትብላችሁ፣ በኩራት ሲደውሉላችሁ፣ እናንተ መደወል አንድ ቀን ትደውላላችሁ፣ ጠፋችኋላችሁ ምናምን፣ ከዛ በቀጣይ ቀን የማይደውሉ ሁኔታቸውን ካያችሁት ኦኬ የፈለገኝ እንፈልጋለሁ ሰዎች የማይቆርጥላችሁ ነው የሚመስላችሁ። የገባችሁ አንዳንድ ሰዎች የማይቆርጣቸው ተመልሳ ትመጣለች ታስለምዷቸው እና ይለምዱትና አዳብት ያደርጉትና በቃ ተመልሳ ትመጣለች አትሄድም ብላ ያስባል ነው። የሰው ልጅ ይሰለችዋል፣ ገባችሁ ሰው ይሰለችዋል። አሁን እኮ እየገባኝ ነው። አሁን እኮ ገባኝ። በፊት ግን እኔ የማውቀው ምንድነው እኔ መውደዴን ነው ማቀበቃ እኔ መውደዴን በቃ እንደዚህ ላይክ ሰወድ እግዚአብሔርን፣ ይሄ እንደዚህ ቆይ፣ አንድ ቀን እንዲያደረጋለሁ ምናምን። እናቴ ትሞት አልልም። ላይክ በቃ በጣም ነው ያን ሰው ላይክ ሞቼ እንደዛ እነዛን ሰዎች ወዳቸው። ላይክ ሰው እንደዛ አይወደድም። ቤተሰብ ራሱ እንደዛ አይወደድም። እናት አባት ራሱ እንደዛ አይወደድም። የወለዶንን ራሱ እንደዛ ድረስ እውነት፣ አሁን ሳስበው እንደዛ አይደረግም። ለወደዳችሁ ሞዴል ቦታ ለሰጣችሁ መስጠል ላከበራችሁ ማክበር አትሞቱም እነዛ ሰዎች እኮ ብትርቋቸው ምትሞቱ ሞት መስሎ ነው የሚታያቸው ነው ለትንሽ ጊዜ ታዝናላችሁ ለሁለት ወር ለሶስት ወር ታዝናላችሁ ጥሩ ጓደኝነታችሁን ጥሩ ጊዜያችሁን ስታስቡት ታዝናላችሁ ይሄ ሁላ አሳልፈን ይሄ ሁላ በዚች በትንሽ ነገር እንዴት ምናምን ሁሌን የምመለሰው እየተጣላሁ ከጓደኛ ኪያስ እየተጣላሁ እኔ ያልኳችሁ ልጅ እየተጣላሁ እየተጣላሁ የምመለሰው ለምንድን ነው ይህ በጣም እኮ አሁን ይቺ ቀላል ነገር ናት እኮ የሚታለፍ ነገር ነው። ይቅርታ ብጠይቅ ችግር የለውም፣ ብታረቅ ችግር የለውም፣ ብደውል ችግር የለውም፣ ብለምን ችግር የለውም። ለምን ጥሩ ነገር አሳልፈናል፣ ረጅም ጊዜ እኮ አሳልፈናል። እናም ብዬ እመለሳል። ትመለሳል ግን ነው እነዛ ሰዎች ለእናንተ የማያስቡ ከሆነ በሌላ መንገድ መሞከር። አውሽ ውስጤን በደንብ አርጌ ብነግራችሁ ግን አያስፈልግም ታውቅ በማርያም ምን ሰው ይሄን እንዴት እንዳስጠላኝ እና ያለው ነገር ያ ነው። ላይክ እንጂ እኔ ማሮቼ በደንብ ይገባኛል። የምትወዱኝ ሰዎች እግዚአብሔርን አይውሽ እዚህ አደባባይ ላይ አንተቼ ማሰብ ባሳያችሁ የሚሉኝን ማለት ነው። ብዙ ሰው ቤታዬ፣ በቃ ስማርቱኝ ምናምን፣ እንደዚህ ላይቭ ላይ ቻዩ ምናምን አትሰማንም ትላላችሁ። አሁን ኮመንት ላይ አያቸዋለሁ መቼ ለትፖሰትኩት ቪዲዮ ላይ ቤታ እኮ ቤታዬ እንደዚህ ለምን ታደርጊያለሽ? ምናምን ሲሉ ከዛ አንዷ ከኮመንት ትመጣና መክረናት አለ እኮ ግን እሺ አትልም። ቤታ እኮ አሰማም፣ ላለመስማት ፈልጌ አይደለም። በዚሁ ከለመደብኝ ውሸታሞኝ ይቀራለሁ፣ አጭበርባሪ ሆኜ፣ ከሀዲ ክፉ ሆኜ ይቀራለሁ። ያንን ደሞ ማንነቴን አልፈልገውም በቃ የውሸት ማስመሰል እንደ ማስመሰል ማርያምን፣ ቀላል የለም። አሁን ዲቦራ ቀደም ላይ በቃ እኔ እራሴን አመመኝ ምናምን ስትል አይኖ የእናንተ መልስ አውቀዋለሁ

ማህመድ ይሄ እንዴ ነው እና ይኖ እና ወይስ ያለው ነገር ይሄ ነው። አሁን ቅድም የተኬደበትን ርቀት እኔ ለምን ለምን እንደማይረሱኝ ነው እንዲገባኝ አልቻለም። ኦኬ፣ ግን አይታዴ አሁን መሸቀ ያደረጉኝ አሁንማ መሸቀ ያደረጉኝ እኮ አሁንማ ያም ተነሳና ያም ይነሳና ምን አለ አርቲስቶችን እንደዛ እየለፉ ብታዩቸው፣ ምን አለ በመድኃኔዓለም። አርቲስቶች ምን አለበት አርቲስቶች እንደዚህ መከራ እየበሉ ታለንታቸውን እያሳዩ፣ ያ ሁሉ ገንዘብ፣ ያ ሁሉ ወጪ፣ ያ ሁሉ ስቅ፣ የሚሰሩትን ሙቪ ለምን አታዩም? እንዳለ አሁን አለከዋትም እንግዲህ እኔ እኮ እንደ ድሮዬ እኮ መሳደብ አላቃተኝም። አልመለስ እያልኩ ነው ሁሉን ነገር መጥቶ ዝም እምላችሁ። አሁን እንቁርት አቅም ወጣ ትሳደባለች። ከእሷ በላይ ተሳዳቢ ነኝ። ቀኑ ሙሉ እንደሷ ስራዬ እያደረኩ ብሰድባት ብሰድባት ብሰድባት በበላችሁ በጠጣችሁ ባወራችሁ ያንን ነገር እየበታተንኩ እየበታተንኩ መሄድ እኮ አያቅተኝም። ጌታን ግን እኔ ወደኋላ መመለስ አልፈልግም። በቃ እነሱ ወደኋላ እኔን ለመመለስ ነው አልፈልግም ብያለሁ። አለቀ ለማንም ብዬ ሳይሆን ለራሴ ምንም ካላገባ፣ ታዲያ ማነው ገመቹ ገማያ? ምን አውጣ ታዲያ፣ ንፍጣም ለልጆች ወተታት አትገዛም ደንቆሮ። ምን አባ ታዲያ እዚህ ቁጭ ብለህ ታጎበጉባለህ? ውጣ ታዲያ፣ አይናውጣ፣ አይናራም ቀንዳ አውጣ፣ ወተግ ዞር ዞር በል። ጤጠህን እዚህ ዘብዝፎ ስልክ አስቀምጦ በግድ ጻፍ ያለ ጠመንጃ ደቅኖ ያለብስ ያለ ሰው አለ። ቀዳዳ ንፍጣም፣ ዝርክርክ ባልቴት፣ የወንድ ባልቴት፣ የወንድ አራስ፣ ሙጀልያም ምን አባቱና ነው የሚለው? ቁጭ ምኛ ምን እናርግታለ። ማን አባት ጻፍ አለ ሰው ነው? ስልክ ከፍቶ የሰጠቅ ኳሻኩራ ጨብጣ ሙጀሊያም ነገር ነው። ዝም ብሎ ሙጀሊውም በመርፌ እያወጣ እዚህ ይሳደባል እና ቪዲዮ ልስራበት በዚህ ቀሚስ አንድ እሺ ልስራ ልስራ በቃ ስበአዋተሽም